በህዳር 19 ቀን የሚነበብ የሚጸለይ የሊቀ መላእክት የቅዱስ ገብርኤልን ድርሳን ማንበብ እንጀምራለን። የጸሎቱ ኃይል በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው ካሴሩ በኋላ ማርያም ካለችበት ቤተ መቅደስ በደረሱ ጊዜ መላእክት ከሰማይ ወደ እርሷ ሲወርዱ አዩ። የቤተ መቅደስም ጉበንና መቃን እንደ እሳት ሲነዱ በተመለከቱ ጊዜም ፈርተውና አፍረው በየወገናቸው ወደ መጡበት ተመለሱ። ዳግመኛም በዚህ በኩል ሳይሳካላቸው ቢቀር በስራይ እናጥፋት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቅናትም አድሮባቸዋልና በስራይ ይገድሏትም ያጠፏት ዘንድ ከተማከሩ በኋላ መጥቁል የተባለ ስራይኛ ወይም መድኃኒተኛ ጋር ተዋሉ። እሱም ለዚህ የተንኮል ሥራ እንዲተባበሩት ሦስት መቶ ሰባ አጋንንት ጠርቶ ሰባ ላሞች መሥዋዕት አቀረበላቸውና በድንጋይ ጸፍጸፍ ላይ አርደው ሥጋውን በሉ ደማቸውንም ጠጡ። ከዚያም ከመድኃኒተኛው ከመጥቆል ጋራ እመቤታችን ቅድስት ድንግል ማርያም ወዳለችበት ቤተ መቅደስ ሲሄዱ እመቤታችን ቅድስት ድንግል ማርያም ሊገድሏት እንደመጡ ባወቀች ጊዜ የመላእክት አለቃ ቅዱስ ገብርኤል ሆይ ወደ እኔን አለች። ዳግመኛም መድሃናኤል ህያውታኤል ተርቡታኤል አውፃኤል ኡኤል ዝኤል ግኤል በማለት ወደ እግዚአብሔር ጸለየች። በዚህን ጊዜ ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍ ይዞ መጣና መጥቁልን ከሶስት መቶ ሰባ አጋንንት ጋር አንድም ሳያስቀራ አጠፋቸው። ከዚህም በኋላ ካህናት አይሁድ እመቤታችን ቅድስት ድንግል ማርያምን ቤተ እግዚአብሔር ታረቅ ሽብናለሽ ከዚህ ውጭልን ባሏት ጊዜ የመላእክት አለቃ ቅዱስ ገብርኤል ዳግመኛ መጥቶ የዳዊት ልጆች ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ፣ አትፍሪ ሁልጊዜ ከአንቺ ጋር ነኝና ብሎ ከነገራት በኋላ ከእሷ ተሰወረ። እነርሱ ግን ይህ ሁሉ ሲሆንና መልአክም ከእሷ ጋር ሲነጋገር አያውቁም ነበር። ዳግመኛም መቤታችን ቅድስት ድንግል ማርያም የክቡር ድማትሪያኖስ አገር በሚሆን በሊባኖስ ተራራ ላይ በነበረችበት ጊዜ ቅዱስ ገብርኤል ወደ እርሷ ወርዶ የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሆን ብሎ ሰላምታ ከሰጣት በኋላ ተነስተሽ ወደ ምድረ ግብፅ ይጅ አላት። እመቤታችን ቅድስት ድንግል ማርያምም ከዚህ በፊት ሄሮድስ ያደረሰብኝን ሲያደረሰብኝን መከራና ስቃይ ሁሉ ታውቃለህ፣ ልጄንም እኔንም ሊገድሉን እንደነበረ ታስታውሳለህ። ታዲያ እንዴት ይሆናል ባለችው ጊዜ እግዚአብሔር ከአንቺ ጋር ስለ ሆነ አትፍሪ፣ አንዳችም የሚያገኝሽም ክፉ ነገር የለም ብሏት ወደ ሰማይ አረገ። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ወደ ግብፅ አገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ሴትየዋ እመቤታችንን ስለሰደበቻት ምድሪቷ ተከፍታ ሴትየዋን ዋጠቻት። እመቤታችን ቅድስት ድንግል ማርያምም ከዚያ ሴት ቤት ገባችና አራት ወር ከአምስት ቀን ተቀመጠች። በዚያም እንዳሉ መልአክ ለዮሴፍና ለማርያም ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ስላላቸው ተነስተው ሲሄዱ ግብፃውያን ባዩቸው ጊዜ ዮሴፍ ዮሴፍን ይዘው ይደበደቡት። በዚህ ጊዜ መቤታችን በእብራይስጥ ቋንቋ ስትጸልይ የመላእክት አለቃ ቅዱስ ገብርኤል እጅግ የሚያበራ የእሳት ፍላጻ እንደያዘ መጥቶ ማርያም ሆይ በመዓልትም ቢሆን በሌሊት ካንቺ ጋር ነኝና አይዞሻ አትፍሬ አላት። ማርያምም ግብፃውያን በዮሴፍ ላይ መከራ ጽንተውበታልና ፈጥነህ እርዳኝ፣ አለችው። መልአኩም ምድሩን በክንፉ እየመታ ከመሬት ወደ ላይ የአርባ ዘጠኝ ክንድ ያህል ከፍ ብሎ በመሄድ ዮሴፍን የደበደቡ ቁጥራቸው ዘጠና ዘጠኝ የሚሆኑትን ሰዎች በሰይፍ አጨዳቸው። ከዚያም ወደ ዮሴፍ ተመለሰና ዳሱ አዳ ነው ወደ ድንጋዩ ጸፍጸፍም ከዮሴፍ ጋር ሄዱና ያንን ድንጋይ ከንዳው ከንዳው ወይም መትረው አለው። እርሱም ቢከነዳው ቁመቱ አንድ መቶ ዘጠኝ ስፋቱ ሰላሳ ዘጠኝ ክንድ ሆነ። ያችንም ድንጋይ አንስቶ ቢወረው ውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚህም በኋላ ከነሱ ተሰውሮ ወደ ሰማይ አድረገ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም ስትሄድ ቁመቱ ሦስት መቶ ጎኑ አርባ ዘጠኝ ክንድ የሚሆን ዘንዶ ከሚኖርበት ቦታ ስትደርስ ከዚህ ከአውሬ ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገለጸላትና፣ ማርያም ሆይ የማደርገውን ተመልከች እንጂ ፈጽሞ አትፍሪ አላትና፣ ሰይፉንም መዘዘና ዴጋ ዴጋ ዲያጋ በዳቦ የሚሉትን ቃላት ጠርቶ በሰይፉ ላይ ምራቁን ተፋና ያንን ከሲ ቢያስነካው ከአስራ ሰባት ክፍል ላይ ተሰነጠቀ። ከዚያም ታላቅ ዘንድ ሆድ ውስጥ ጥቁር አሞራ ወጣና ገብርኤልን ዘለፈው። መልአኩን በእጁ እንደ ወፍ ያዘውና ከመቤታችን ጋር ትከራከር ዘንድ ምንስልጣን አለ ምን ስልጣን አለህ በማለት ኃይሉን ቢያሳየው የአርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ስለተማጸነው ለቀቀውና ወደ ሰማይ አረገ። ዳግመኛም ቅዱስ ገብርኤል በድንገት መጥቶ ማርያም ሆይ ሰላምታ ይገባሻል፣ የእግዚአብሔርም ሰላሙ ከአንቺ ጋር ይሁን ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። በክብር የሚተካከለው ቅዱስ ሚካኤልም በዘመነ ብሉይ የእስራኤልን ልጆች ይመራቸው እንደነበረ እንደዚሁ ቅዱስ ገብርኤልም በእግዚአብሔር አብ ቃል አርሳቦን ያሴርቦን ዳኖዳን ብሎ ባህርን አዘዛት። ባህሯም ግራ ቀኝ ተከፈለችና መንገድ ሰጠች። እነሱም በባህሩ መካከል አለፉ። ወንድሞቻችን ሆይ እመቤታችን ቅድስት ድንግል ማርያም ከመላእክቱ ሌልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ከእሷ መወለድ ያበሰራት እርሱ ነውና። እንግዲህ እሱም እንዴት እንደሚያከብራትና በችግሯ ጊዜ እንደሚረዳት ለእኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። ጸሎቱና በረከቱ በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ዮሴፍና ኒቆዲሞስን እንደረዳቸው የሚናገር የቅዱስ ገብርኤል ታምሬ ነው። በረከቱም በሁላችን ለሁላችንን የሚጠብቀን ለዘላለሙ፣ አሜን። ከላይ ስማቸው የጠቀስነውን ቅዱሳን ሄሮድስ በጽኑ ቅጣት እንዲቀጡና እንዲገደሉ ባዘዘ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደና በብርሃናዊ ክንፉ ሰወራቸው። በዚህን ጊዜ በዚያ ቦታ ብርሃን መላ፣ የጥሩ ሽታ መዓዛ መጣ። ቅዱስ ገብርኤልም እንዲህ ሲል ተናገረ፦ የመጥምቆ ዮሐንስን ራስ ከዓመፀኛው ከሄሮድያዳ ንጥቄ በመውሰድ በዓለም እንዲገለጽ ያደረግሁኔ ነኝ። የሄሮድስን አእምሮ ያጠፋሁና ተልቶም እንዲሞት ያደረግሁኔ ነኝ። ይህንንም ተናግሮ ከእሷ ተሰወረ። በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አባታችን አቡነ ገብረ መንፈስ ቅዱስን እንደረዳውና በክንፉ ተሸክሞ ወደ ሰማይ እንዳወጣው የሚናገር የቅዱስ ገብርኤል ተአምርህ ነው። በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ከእለታትም በአንድ ቀን ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስን በክንፎ ተሸክሞ እስከ ሰባቱ ሰማያት ድረስ አውጥቶ ከእግዚአብሔር ፊት አደረሰው። የዚህ የቅዱስ ገብርኤል ክብሩ ከመላእክት ሁሉ ክብር ድንቅ ነው፣ ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቦና ሊመረመር የማይቻል ነው። የከበረና የላቀ ባይሆንስ ኖሮ እግዚአብሔር የልጁን የመወለዱን ከሙታን ተለይቶ የመነሳቱን ወደ ሰማይ የማረጉን ነገር እንዲናገር ወደ ዓለም ባላከውም ነበር። የጌታችንና አምላካችን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ ወገን የሆናችሁ ወንድሞቼ ሆይ፣ እስኪ አስተውሉ። ከእሱ በስተቀር ከተፈጥሮ ጓደኞቹ መካከል ለዚህ የበቃ ማን ነው? በመላእክት አንደበት የሚመሰገን ጌታ ለሰማያውያን መሰራዊት ሁሉ ሳይገለጽላቸው በድንግል ማዕፀን ተወሰነ ብሎ መጽሐፍ እንደተናገረ የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ምስጢር ነውና አሁንም ከጌታው ከክርስቶስና ከመቤቱ ከድንግል ማርያም ይቅርታ ቸርነትን ያስገኝልን ዘንድ በፍጹም ልባችን ባለ ኃይላችን እንውደደው። የዚህን መልአክ የታምሩን መጽሐፍ ከቅዱስ ወንጌል ከሰማዕታትና ከጻድቃን ጋር አሰባስቦ የጻፈ ያዘጋጀ ሰው ኃጢአቱ ይሰረይለታል። ስለዚህም ነገር ብልሆች ወይም አዋቂዎች በተሰበሰቡበት ማንም እንደ ችሎታው ተገቢውን ድርሰት ቢደርስ ቢያደርስም ስርት ይገባዋል ሲረት ይገባዋል ሲል ቄርሎስ ተናግሯል። ሳይሮስም ወንድሞቼ ሆይ፣ ነገሬን ምንም ላስታውስ ብችል ይቅር እንድትሉኝ ማልዳቸዋለሁ። ይህን ያደረግነው በሰው ፊት ክብርን ለማግኘት አይደለም ፍቅሩ ስለጸናብን እንጂ። እንግዲህ ይህ የሚወደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም ማደሪያውን ያበጅለት ዘንድ በሕይወቱም በሞቱም አስቡት። ልመናውና በረከቱ በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሐዘንን በደስታ የምትለውጥ አንተ ገብርኤል ሆይ ወሰን ስለሌለው የታምራተ ኃይል ስለዚህ ድርሳንም እንናገር ዘንድ ምን ችሎታ ይኖረናል? አይፈጽመውምና አይፈጽመውምና አንደበታችንም ተናግሮ በቃል ለመጻፍም ቢታሰብ ቀኝ እጅ ይዝላልና። በአብ ቸርነት በወልድ ፈቃድ በመንፈስ ቅዱስ ማጋዥነት በኔቅሎን ቤተ ክርስቲያን ስለተደረገው ታምራትና ድንቅ ሥራ የትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤልን የገናንነቱን ክብር የሚናገር ድርሳን ተፈጸመ። በካህኑ በአውረጅ ቤተ ክርስቲያን በተሠራ ጊዜ የሁሉ ጠላት የሚሆን ዲያብሎስ ወደ እርሱ መጥቶ ዋጋውን ለማስቀረትና ስራውንም ለማሰናከል በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ቀደም ሲል እንደታየው ጊዜ ሳይሆን መልኩ ባማረ ወጣት አምሳል ታየው። አውርም በጸለየ ጊዜ በእባብ ይመሰላል። ለቅዱሳን ረዳት የሆነ ቅዱስ ገብርኤልም መጥቶ የተሰበሰበው ሕዝብ ሁሉ ያየው ዘንድ በብረት ሰንሰለት ላይ አስሮ በአንደበት ይሰቅለው ነበር። በአደባባይ ይሰቅለው ነበር። እንግዲህ የሊቀ መላእክት ቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገ በኔቅሎም ቤተ ክርስቲያን ብቻ አይምሰላችሁ በልዩ ልዩ አህጉራትና አውራጃዎችም ነው እንጂ በቅዱሳን ነቢያት ላይ መንፈሰ ትንቢትን ለማሳደር የሚላክ ከእርግና በኋላ የዮሐንስን መወለድ ለመናገር ወደ ካህኑ ወደ ዘካርያስ የተላከ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ልደት ለማብሰር የብርሃን ሰረገላ የምትሆን ወደ ድንግል ማርያም የተላከ ይህ ቅዱስ ገብርኤል ነው። ዓለምን ዞረው ለማስተማር የተላኩ የሐዋርያትን ልቦና ለማበረታታትና በእሳት ተፈትነው ዲያብሎስን ድል ለሚነሱ ሰማዕታትም እሳቱን የሚያጠፋላቸው የመለኮቱን ቃል ለማድረስ ወደ ቅዱስ አንጻር ቃን የሚላክ የቅዱስ ገብርኤል ነው። ፍጹም መነኮሳት ከወላጆቻቸው ቤት ለማውጣትና ትክክል አመራሪ ያላቸውን የሀገር መሪዎችን መንግስት ለመጠበቅ የሚላክ ይህ ቅዱስ ገብርኤል ነው። እንግዲህ ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ታምራትና የዚህች ቤተ ክርስቲያን ሥራ ተጀምሮ እስኪፈጸም ድረስ ያሳየው ኃይል ይቅርና፣ ቤተ ክርስቲያኒቱ ከተሰራች በኋላ በአይን ያያችሁትንና በጆሮ የሰማችሁትን ተአምር ሁሉ ብላቅ ሰው እየተከታተለ ቢጽፈው የዚህ ድርሳን ያህል ሁለት እጅ በወጣው ነበረ። በዚች ዕለት በአውረጅ የታነጸች የኔቅሎን ደብር ስራ ተፈጽሞ በሊቀጳጳሱ ቃል ሥርዓተ ቅዳሴ ቤተ ክርስቲያኗ እንደተከናወነ ወይም እንደተፈጸመ፣ የአለቆች አለቃ በሚሆን በቅዱስ ገብርኤል አማላጅነት፣ ቅንና ታማኝ በሚሆን መሪ እጅ የዚህችን ቦታ የዚህችንም አገር መልካም እድገት ያሳየን አገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን የዚህን መጽሐፍ ቃል ለመስማት በተሰበሰባችሁ በአባቶችም በወንድሞችም በእናቶችና በእህቶችም እንዲሁም ክርስቲያኖች በሆንን በሁላችንም ላይ የእግዚአብሔር ረድኤትና በረከቱ በሁላችንም ላይ አድሮ ይኑር አሜን ያዘኑትን የሚያረጋጋ የደኸዩትን የሚያበለጽግ የተራቡትን የሚያጠግብ ለተራቆቱት ልብስ ለተጨነቁትም ጭንቃቸውን የሚያቃልል ይሁን ከቸርነቱ የሚገኝ ይቅርታ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ይህችን መጽሐፍ በክርስቲያን እምነት ጸንቶ የጻፋት ያጻፋት፣ ለልቡና ማደሪያ ለጥበብም ክፍሏ የሚሆን የመቤታችን የቅድስት ድንግል ማርያም ፍቅሯ በልቡ ውስጥ በሚያበራ አንደበት እንደ አሮን ድንኳን ይመሰላል። ክብሯንም ያስብ ዘንድ በድርሳን መልአክ እያዘጋጀ ለልጇ ምስጋና ሲያቀርብ የልቦናው ሐሳብ እንደ በገና ይጮኋል። እርሷም ጠላቶቹን ሰይፍ መዘው በተሰለፉ ጭፍሮች መታጠፋለታለች። ጽኔት የሆነች የጠላቱን አገር ስም አጠራሯን ትደምሰዝ ምሽጎቿንም ታፈራረስ ዘንድ ከሁሉም ይልቅ የሕግ አፍራሾችን ራሱን ወይም ቸብቸቦን ቆርጠዋለች። ግዳዩንም በፊቱ ጥላ ደስ ይብለህ ደስ ይበልህ ትበለው እርሱንም ዘወትር ከእርሱ ባለመለየት ተጠብቀው መልኳ እያበራ የልብሷም ዘርፍ ሲያንጸባርቅ በተመለከተ ጊዜ ልቦናው በደስታ ይመላዘን የምሥራች የነገራት ቅዱስ ገብርኤል የድል አክሊል በራሱ ላይ ያቀዳጀው አስቀድሞ የጻፈው እንዲህ አለ። ሁለተኛውና የሚቀጥለውም እንዲህ ሲል ተናገረ። አይላፍን የምትገዛ የመገቡ የኃይል መልአክ ቅዱስ ገብርኤሎች የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳድር ዘንድ ኀይሉንም አጽናለት። ዘሩን የብዙ ብዙ አድርገህ አብዛለት። ጠላቶቹንም ከእግሩ በታይ ጣልለትና ተፍገፍግመው ከገደል ይውደቁ። ዐመፅ የሚናገረውን አፍዝጋ አፍንጫውንም ሰንግ። ጠጅ ጠጥተው የሚሰኩ ውሃ አሳጣቸው። በጎዳናቸውም ላይ የሞት ወጥመድንም አጥምድባቸው። በአንገታቸው ላይ የእሳት ሰይፍን ቃጣባቸው ጀርባቸው በበደል አስከሬናቸው በዱር በገደል ይጣል። በፍድትን ትሩፋት የሚናገር መጽሐፍ ያጻፈ ያሳተመ እንዲሁም የወንጌል አማኞች የሆኑ ወገኖች መሰብሰቢያ ትሆን ዘንድ በስምህም ይህችን ቤተ ክርስቲያን ያሳነፀውን እንደተለመደው ዘውትር ስለ እርሱ እንደ ግብፅ ወፍ ሽምግልናው በወጣትነት ንጹሕ ህጣን ወደ እግዚአብሔር ያደርግለት ከቀድሞ ደጋግ የሀገር መሪዎች ጋርም አንድነቱ ይረጋገጥለት ዘንድ ማንም በማይነቅንቀው የወርቅ አምድም ላይ ስሙ ተጽፎ ይገለጽለት። ከአመፀኞችና ከተኩላዎችም ባህረ ዘመን በሰላምና በጸጥታ መርከብ ይሸጋገር። በየጊዜው ከሚነሳበት ጠላትና ልዩ ልዩ ተንኮል ለዘላለሙ በክንፎችህ የታቀፈና የተሰወረ ይሁን። ስለዚህም ሰውና መላእክት በአንድ ቃል አሜን ይበሉ፣ አሜን። ይህን መጽሐፍ የጻፈውን ያጻፈውን ያነበበውንም የተረጎመውንም ንግሥተ ሰማይ ወምድር በምትሆን በእመቤታችን በቅድስት ድንግል ማርያም አማላጅነት፣ በመላእክት በነቢያትና በሐዋርያት ልመና፣ በጻድቃንና በሰማዕታት አማላጅነት እግዚአብሔር በመንግሥተ ሰማያት በአንድነት ይማረን ለዘላለሙ አሜን። ይህን ድርሳን የሚነበበው ወይም የሚነገረው ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስን መወለድ ብሥራት ከነገራት በነገራት በመጋቢት 29 ቀን ሲሆን አባቶቻችን መምህራን ግን የቅዱስ ገብርኤል በዓል በታኅሳስ 19 ቀን እንዲከበር አዘዙ። እመቤታችን ቅድስት ድንግል ማርያምም በታኅሳስ 22 ቀን እንዲህ ስትል ደቅስዮስን አዘዘችው የገብርኤልን በዓል ብሥራት ብሥራቱን በነገረኝ ቀን አድርግለት። ይህም በዓል ከጌታችን ከትስቤቱ በዓልና ዳና በሚባል አገር የቅዱስ ገብርኤል ቅዳሴ ቤቱ ጋር የተባበረ በዓል ነው። እንግዲህ ይህ መልአክ ከእግዚአብሔር ያማልደን ዘንድ ወር በገባ አስራ ዘጠኝ ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። የመላኩ የቅዱስ ገብርኤል ልመናውና አማላጅነቱ በረከቱን በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደ ተቀበልክ ለሁልጊዜም የሚያገለግሉ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐርያት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 በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን፣ አገራችንንም በአይነ ምረቱ ይመልከትልን። ለዘላለሙ አሜን። አቡነ ዘበሰማያት